አያመ ተሽርቅ የሚባሉት አስራ አንድ አስራ ሁለት አስራ ሶስት ናቸው። አስራ ሶስተኛው ቀን እንዳጋጣሚ ሆኖ የዘንድሮ የአያመ ተሽርቅ አስራ ሶስተኛው ቀን ሰኞ ይሆናል። ስለዚህ በተከታታይ ሰኞና ሐሙስ ሲጾም የነበረ ሰው እችን ሰኞ ከአያመ ተሽርቅ ውስጥ የሆነችዋን ሰኞ መጾሙ እንዴት ይታያል? ወይም ደግሞ በወር አስራ ሶስት አስራ አራተኛውና አስራ አምስተኛው ቀን አያመል ቢድ መጾም ያስለመደ ሰው ወይ መጾም ይፈልግ ሰው የአሁኑ ወር የዚህኛው ወር ሶስት ቀን መጾም ቢፈልግ የመጀመሪያ 13 ቀን አያመ ተሽሪቅ ነው ሆነበት። ስለዚህ እቺ የመጀመሪያ 13 ቀን ከአያመ ተሽሪቅ ጨምሮ 14፣ 15 መጾም ይችላል ወይ የሚሉ እነዚህ ሁለት ጥያቄዎች ናቸው። ኢንሻአላህ አንድ ናቸው ግን በሁለት አቅጣጫ የሆኑ ማለት ነው። ልናቀው የሚገባ ነገር እዚህ ጋር ምንድነው ለማንም ሰው እነዚህ ቀናቶችን መጾም አይፈቀድለትም፣ ሐራም አይቻልም። አያመ ተሽሪቅ አይቻልም። አያመ ተሽሪቅ አስራ አንድ እንግዲህ ዛሬ አሳልፈናል። ዛሬ አስራ አንድ ቀን ከዛ ሰኞ ነው። ስለዚህ እነዚህ ሶስት ቀናቶች በየትኛው መልኩ አንድ ሰው ሊጾም አይፈቀረለትም ነ አላ ለ ነሀ ዐን ሲያም አያመ ተሽሪቅ እነዚህ አያመ ተሽሪቆች መጾም አይደለም ነ የአላህ መታ በግልጽ መጾም እንደሌለብን ተናግሯል። ነገር ግን እነዚህ 13 ቀናታቸው 13 ቀናቶቹ ያኒ 3 ቀናቶቹ ማለት ነው አያመ ተሽሪቅ 11፣ 12፣ 13 ዋና አላማቸው ምንድን ነው ከተባለ ነቢዩ ዐለይሂ ሰላቱ ወሰላም ተናግሯል። ምን ብሏል? ቃለ ኢነማ አያሙ አክሊን ወሹርብን ወዚክሪላሂ ዐዘወጀል። እነዚህ ቀናቶች የመብላት የመጠጣት፣ እንዲሁም ደግሞ አላህን የማውሻ ዚክር የማለት ቀን ናቸው ብለው ነቢ ሰለላሁ ዐለይሂ ወሰለም ብሏል። ስለዚህ መብላት መጠጣት ካለ ምን የለም ጾም የለም የታወቀ። ስለዚህ የመብያና የመጠጫ ቀናቶች ናቸው ብሏል ነቢ ሰለላሁ ዐለይሂ ወሰለም አላህን ከማውሳት ጋር ስለዚህ ይህ ማለት ማለት ነው መጾም እንደማይቻል የሐዲስ ያሳያል ማለት ነው። አንድ ሰው መብራትና መጠጣት ብቻ እንዳለበት፣ ስለዚህ 13 መጾም እንደሌለበት፣ ሰኞም ይሁን ሐሙስም ቀን ይሁን 13 ማታ አያመ ተሽሪቅ ወይም ደግሞ በየወር ሶስት ሶስት ቀን 15 መጾም ያስለመደም ሰውም ይሁን ይህንን ቀን 13ኛው ቀን መጾም አይፈቀርለትም። ታዲያ ግን ለሚፈቀድለት ሰው አለ። እሱም ለማን ነው ከተባለ፣ ኢላ ማን አጂዘ ያቃተው ሰው

አያመ ተሽሪቅ እነዚህ በሶስት ቀናቶች አስራ አንድ አስራ ሁለት አስራ ሶስት ቀንን አስመልክቶ አልተፈቀደም አሉ። ሊጾማቸው አልተፈቀደለትም ኢላ ሲቀር ሊመለም የድ ያላገኘ ሰው ሲቀር አልያ ን ያላገኘ ሰው ሐጅ ፕሮግራም ላይ ሆኖ በሐጅ ፕሮግራም ቃሪን ወይንም ሙተመቲዕ የሚባል የሐጅ አይነት አለ። ይህን ተጠቅሞ የዚህ አይነት ሐጅ አድርጎ ከዛ በኋላ ሃድይ ማረድ ካልቻለ ስለዚህ ምን ያደርጋል? በማረዱ ሰበብ አስር ቀን ይጾማል።

ከዛ አያመተሽሪቅ ሲባል ከዛሬ ጀምሮ አንድ ብሎ ሶስት ቀን ይጾማል። ስለዚህ ሶስት ቀን ይጾማል። ስለዚህ አያመተሽሪቅ ለሓጅ ሰው ሆኖ እርድ ያ ላቀረበ ሰው ሶስቱ ቀን እዛው ይጾማቸዋል። ከዛ ሰብዐቱን ኢዳ ረጃዕቱም ሰባቱ ደግሞ አገር ቤት ስትመለሱ ትጾማላችሁ። አስር ቀን ነው የሚጾመው። ከዛ ቲልካ ዓሸረቱን ካሚላ ይሄ አስር ነው፣ በአጠቃላይ ሶስት ሲደመር ሰባት 10። ስለዚህ እነዚህ ቀናቶች ለሐጃጅ ሐድይ ላላመጣ ሰው ምን ማድረግ ይችላል? መጾም ይችላል። ከዛ ውጭ ግን ለሆነ ሰው ሀጅ ላይ ላልገባ ሰው ወይንም ሀጅም ላይ ሆኖ ጤራንና መተነካ ካላልተጠቀመ ሰው ምን ማድረግ የለበትም? መጾም አይፈቀድለትም። መጾም አይፈቀድለትም። ስለዚህ ታዲያ ምን ያድር ከተባለ፣ ይሄ ሰውዬ ሰኞና ሐሙስ ቢጾም ቆንም ማለት አይችልም ይተዋል ማለት ነው። እና ተራ በየወሩ ሶስት ቀን የሚጾም የተባለው ከተባለ ቀን ይቀይራል። አስራ ሦስተኛ ይተውና ምን ስንተኛው ይጨምራል? 14ኛው፣ 15ኛው፣ 16ኛው ከፈልገው በሌላ ቀን መጾም ይችላል። ምክንያቱም እኛ እኮ አሁን የምናስበው ምንድን ነው ይሄ በወር ሶስት ቀን መጾም የሚባለው ነገር ሁሌ የሚመስለን ምንድነው ብቻ 13፣ 14፣ 15 ነው የሚመስለን። ላ ይሄ አስተሳሰብ ትክክል አይደለም። በወሩ በየትኛውም ቀን መጾም ይቻላል። በአያመ ዚል ሂጃ በዚህ በአያመድ ዚል ሂጃ በወሩ ሶስት ቀን መጾም የፈለገ ሰው በየትኛውም ቀን መጾም ይቻላል። 13 14 15 ይጾማል። 14ኛው 15ኛው ከፈለገ 15ኛው ያስከትላል፣ ከፈለገ ለ16ኛው ማለት ነው። 14 15 ይጾምና 16ኛ ያስከትላል ከፈለገ ምክያቱም ነቢ ለ ሰላት ላ አውሳ ጀማ ሚና ለብዙ ሰሓቦች አደራ ነው ያሏዋቸው። ብስያም የላአያም ሚን ኩ ሸር በእያንዳንድ ወድ ቀን ጽሙነው። ስለዚህ ቀን ሳደፈት አያሙ ልብድ አያምልቢድ ይቅጠም አውላ ወይም ባይሆንም በማንኛውም ቀን መጾም ይችላል። እነዚህ ቀናቶች ማለት ነው 13 ያልጽሙ አያምል የለውም አይባልም

ይችላል ይችላል። ስለዚህ ምርጫ አለው ማለት ነው። አያመ ተሽሪቅ ይተውና በሌሎች ቀናቶች ምን አይደለም፣ ምርጫ ያወጣል። የግድ ተከታታይ መሆን የለባቸውም። ግልጽ ነው። በየትኛውም ቀን መጾም ይችላል እንዳልነ ሁሉ የግድ ተከታታይ መሆን የለበትም። ዛሬ አንድ ቀን ይጸማለሁ ከሶስቱ ቀን ነገ ከነገራ ሁለቱ ዘሎ ከዛ መልሶ ሁለት ቀን በተከታታይ መጾም ይችላል። በቃ ብቻ ወር ውስጥ በየትኛውም ጊዜ ይሁን መጀመሪያ ላይ ይሁን፣ መሃል ላይ መጨረሻም ላይ ይሁን አከታትሎም ይሁን አፈራርቆም ይሁን በየትኛው መጾም ይችላል። ከወሩ ሶስት ቀን ነው። ነገር ግን በላጩ 13፣ 14፣ 15 መጾሙ ቢሆንም ማለት ነው። ስለዚህ ይህን ካወቅን ስለዚህ ምን ይሆናል ማለት ነው መጾም እንደሌለብን ግልጽ ይሆናል። ስለዚህ 13 ተኛው ቀን ሰኞ አንጾም ማለት ነው። እንዲሁም ደግሞ በየወሩ ሶስት ቀን የሚጾም ሰው 13 ነው ብሎ መጾም የለበት ማለት ነው። ሀዛ ወሰላሁ አላ ነቢና መሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን።